ሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ አህሙ ቤተሰቦች እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ አልሐምዱሊላህ። ዛሬ እንግዲህ ያው የምንገኘው ሐረር ላይ ነው። ሐረር ላይ ምን እንዳለ አናውቅም፣ ግን ብዙ ሰዎች ውድ ቤተሰቦች እንግዲህ እንዳያችሁት እንደሰማችሁት ነው ማለት ነው። እና አህሙ በአንድ ላይ ሆነው በሐረር እንግዲህ የሸዋል ሲያበቃ ወይም ሸው ወልፍች የሆነ በዓል አላቸው እዛ ላይ እየታደሙ ነው ማለት ነው። ላይክ ሼር፣ ሰብስክራይ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰቦቼ አሰላም አሌይኩም ወራህመቱላ ወበረካቱ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ትናንት ከነባ ቤት እንግዲህ ካበቃ በኋላ ቪዲዮ ነባ ላገኞችም ነበር። አህሙን ግን በአህሙ ቤት ተገናኝተዋል ማለት ነው፣ እንዳያችሁት በፎቶ ላይ ተገናኝተዋል በአህሙም ቤት አንድ ቪዲዮ ሰርተዋል። እና አህሙም አላወቅኩም ነበረ መገናኘታቸውን ብሏል ሀናን ሄዳ ነባን እንዳገኘቻት ሀያ ቅም ነበረ ማለት ነው። ግን ያው ሴቶቹ ተስማምተው አህሙን ፌክ አድርገውታል ማለት ነው። እራሱ በቃ ለምን መጣሽ እያለ ሁሉ ነባን ሲያጨናንቃት ነበረ። ሳትነግሪኝስ እንዴት ይህን ያክል መንገድ ተጉዘች ትመጫለሽ ብቻሽን የሆነ ነገር ቢፈጠርስ ባታገኝንስ ስልካችንስ ብንዘጋ ብዙ ነገር አለ እያላት ነበር። ያው እንግዲህ እኔ ሁሉም ነገር እንዳሰብኩት ይሆናል ብዬ ነበር የወጣሁትና አገኛቸዋለሁ ብዬ ነበረ የወጣሁት ምናምን አለ። ዞሮ ዞሮ ያው ተስማምተዋል፣ ያለውን ነገር ፈተውታል። ኖርማል ነው ነው የምትለው ግን ነባ አንድ ነገር እንደዚህ እንደ ሰው የሆነ ክብድ አድርጋ የምንትን ነገር አትልም። እኔ ደስ የምትለ ነገር በቃ ክትት ነው የምታደርገው በቀላሉ የሆነ ነገርን ማጥበቅ ወይም ደግሞ እንትማት አትፈልግም። እና ኖርማል ነው ምን ችግር አለው ነው የምትለው። ደስ የሚል ባህሪ ያላት ማለት ነው። ያው እንግዲህ የሰው ልጅ የሆነ ብሎ አንተን ለማስደሰት ብላ በፊት አብረን እንሄዳለን ብለህ እንዳቀርከው ሳይሳካ ቀርተዋል። አንተ ስትሄድ ደግሞ እኔም እሄዳለሁ ብላ መታለች። ባለማግኘቷ እንግዲህ ባይሳካላትም ያው ተገናኝታችኋል ቢቆይም ማለት ነው እንግዲህ ዛሬ ላይ በሐረር አብረው እያከበሩ ነው ያሉት፣ በዓሉን ማለት ነው። የሚገርም ነው ግን፣ ይህ ነገር እኔ ለመጀመሪያ ጊዜ ነው ሳየው። እንዴት ነው እንደዚህ የሚከበረው? ምንድን ነው? በየትም ሀገር አይከበርም፣ ሸዋል ላይ ማለት ነው። እና አለባበሳቸው ራሱ ምናምን በዓል ነው ማለት፣ እንዲህ ለሸዋል ሳይሆን የሚያከብሩት የሆነ የራሱ ያገሩ በዓል ነገር፣ እንደዛ ነገር ነው የሚመስል። ብቻ አላቅም። አለባበሳቸው ሴቶቹ እርዝመታቸው ብስሚላህ አህሙማ የለም በቃ ልጠለፍ ነው እያለ ነው እንግዲህ አሙ ተጠለፈ ነው እንግዲህ። እንዳልጠለፍ ጠብቁኝ እያለ ነው አሙ ማለት ነው እንግዲህ። በተጠለፍክና በተገላገልነ እያሉ ነው ሴቶቹ ማለት ነው። አሙ እንግዲህ ቀያይ ሴቶች ናቸው ያሉት እንዳለ ሀረር ላይ። እኔ በጠይም ሴት ነው የተከበብኩት። ጠይመች ነው የሚፋታኝ እያለ ነው እንዴ። ጠይም አግኝተ ነው እንዳንተ ምናስብ ነው ሆ ጠይም እኮ ነው ከለሩ። ጠይም ታውቃለህ። ተው ተው። እንግዲህ ሁሉም ሰው ምርጫው ነው። ቀይም የሚወድ ቀይ ይወዳል፣ ፀይም የሚወድ ፀይም ይወዳል ማለት ነው። ግን ያው ፀይም ተወዳጅ ነው። ልንገርህ፣ ሰምተሃል እና ቁመታቸውን ነው ወደ ሰሪ ቢስሚላ ነው። በጣም ትልቅ እንትን ነው። በዓል ነው ያዘጋጁት የሀገራችን የዱሮ ነው እና ለማስታወስ ላለመርሳት ነው ምናምን እያለ ነበር። አንዳንድ ሰዎችን ኢንተርቪው እያደረገ ነበር እና የሆነ ጋሻ ጦር ምናምን ይዘው ነበረ ማለት ነው። እንግዲህ ውድ ቤተሰቦቼ ዛሬ አብረው ሆነዋል እነ ነባ። እንግዲህ በበዓሉ ከሰው ጋር ወይም ከማህበረሱ ጋር ከማህበረሰቡ ጋር የሚቀራረብ ልብስ ተንተባተብኩኝ እኮ የሚቀራረብ ልብስ ለመከራየት ብለው ሄደው ማለት ነው። አልተሳካላቸውም። የሚገርም ነው ማለት ብዙ ሰዓት ነው የፈጁት። ስንሳ ሶስት ሰዓት የወጡ ዘጠኝ ስንት ሰዓት መጡ? ነው ያለው ሞረ ቢስሚላ። ማለት አንዳንዴ የማይታወቅ አገር የማይታወጥ ቋንቋ ሲሆን ይከብዳል፣ ለመስማማት የምትፈልጉትም ነገር ወይም የምንፈልገውን ነገር ለማግኘት ይከብድናል። አሁን ለምሳሌ እዛ በሚያውቁት በአዲስ አበባ ወይም በሻሸመን ቢሆን ሁሉም ይቀላቸው ነበር እዚጋ ግን ቋንቋም ይከብዳቸዋል። ሁሉም ሱቁን ምኑን ማያውቁትም እና ይከብዳል። ለመከራ የተደው እነሱ ብቻ ሰዓታቸውን ቅጥል ላድርገው ድክም ብለው ነው የመጡት ማለት ነው። በቃ እንዲሁም ሲያሱቁ ነበረ ራሱ አስመክረው። በቃ ብዙ ነገር እንትን ብለዋልና እና አሁን እነሱን በመጠበቅ ደግሞ ተናደው ነበረ። እነሱ ግንጀል ለብያ ምናምን ለብሰው ከሰዎቹ ጋር ተመሳስለዋል ማለት ነው። እነሱም ሽቲያቸውን ለብሰዋል። እንግዲህ ሽት መልበስ ጥሩ ነው። ምን ችግር አለው? ሽቲያቸውን ለብሰው ዘና ብለዋል። ያው ከሰዎቹ ጋር እንዳይመሳሰሉ የበዓሉ ሰው ሌላ ለብሷል። እነሱ ደግሞ ከበዓሎቹ ሰዎች ጋር ለየት ብለዋል እና በጣም ነው ደስ የሚለው። ረጅም ሰዓት ነው ያሳለፉት ከማታ ሶስት ሰዓት ስንት ሰዓት ጀምሮ እስከ ሌሊት ስምንት ሰዓት ማለት ሌሊት ስምንት ሰዓት ድረስ ማለት ነው እንግዲህ የሚቆዩት በኢትዮጵያ አቆጣጠር እና በጣም እንትን ነው። ትልቅ በዓል ነው ማለት ነው። ዘና እያሉ ነው። ሀረርን እንግዲህ እየጎበኙ ነው ያሉት። አህሙ ደግሞ እስቲ እንግዲህ ረቢስሚላ ተጠልፈ የት እንደምትገባ እና ያለን እንግዲህ ቀይ ቀይ ብልሃል እንግዲህ። ቀይ ናት የምትወስድ ይህ ወይስ ጠይ ናት የምትወስድ ይህ? ያው ዩቲዩበር መሆንህ ስለሚታወቅ ነው መሰለኝ ብዙዎቹ አብረው ፎቶ እየተነሱ ነበረ ማለት ነው። ሴቶች ልጆ በብዛት ፎቶ እየተነሱ ነበረ እና ደስ ይላል። በርቱ ሃናን እና ነባ መስማማታቸው ደስ ብሎኝ አለ። እና አብራችሁ ዘና በሉ አብራችሁ ጠንክሩ እላለሁኝ። አሁን እንግዲህ እንዳታስከፋቸው ማለት ነው። አብራችሁ ዘና በሉ። የቀረውን ቦታ ደግሞ እንደምታስጎበኙኝም ተስፋ እናደርጋለን። ነባዬ እንግዲህ በመምጣቷ ያው ትንሽ ቢከፋትም አሁን ላይ ግን ደስ ብሏት አለ። እና አብረው ዘና እያሉ ነው። የሀረርን ባህላዊ አልባሳት ለበዓሉ የሚመሳሰል ባያገኙም ባላቸው እንግዲህ ዘና እያሉ ነው ማለት ነው። ውድ ቤተሰቦች እንደውም ከአህሙ ጋር ሴቶች ራሱ ፎቶ ሲነሱ ምነምን እነሱ ወደዛ እየሄዱ ነበረ ያሉትና በቃ መጠለፌ ነው ያዙኝ እያለ ነው እንግዲህ አህሙ። ምን አይነት ሴት ትጠልፍ ይሆን ትጠለፍ ይሆን ወይስ አትጠለፍ ይሆን ማለት ነው። እንግዲህ እናያለን ማለት ነው። አህሙ ቀጣይስ በምን አይነት ቪዲዮ ትመጡ ይሆን? ብዙ ቦታዎች አሉ ሀረር ለምሳሌ እኔ ያንን እጅቡ ቦታ ያለውን ሶስት ቪዲዮስ ስሰራ ሶስተኛ ቀን እጅቡ እጅብ ያለበት ቦታ እያልኩኝ ነው እኔ ለራሴ ያንን ነገር ለማየት ጓጉቻለሁ ሁሌም እዛ ቦታ ላይ የሚሄድ ሰው የተለያየ ሀረካት ነው የሚያሳየው እና ከባድ ነው እስቲ እንግዲህ እዛ ቦታ ሄዳችሁ እንዴት እንደምታወቅ እናያለን ማለት ነው ውድ ቤተሰቦች ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ማለት ነው፣ እኛም እንፈምስ አበረታቱን። ሸር እያደረጋችሁ ሰብስክራይብ እያደረጋችሁ ማለት ነው። ሀባይቢ እኔም እንግዲህ ይህንን የሚያምር ቦታ ታንዱ ቤት ታንድ ከተማ ወደ አንድ ከተማ እያኩኝ ኳተርን እያስጎበኘኋችሁ ነው። በዛውም ላይ ታውቃላችሁ፣ ይሄ የኳተር መስመር ነው። ከዱሃ ወጥቼ ወደ ሼማል የሚባል ባህሬን ድንበር እየሄድኩኝ ነው። ሰምታችኋል፣ ይሄ መስመር ማለት ነው። ከዱሃ ወጥቼ ወደ ባህር እንድመር ሸማል የሚባል ባህር ዳርቻ እዛ እየሄድኩኝ ነው፣ እና እሱንም እያስጎበኘኋችሁኝ ደግሞ ስለ እነነባ የምያወራን አብረን እንቆያለን ማለት ነው። ስለመጨረሻ ድረስ ተከታተሉኝ። እኔ ለእናንተ የማር ሆነ የለም አሪፍ አሪፍ ቦታ አስጎበኛችኋለሁኝ ትላላችሁ፣ ኳተር ውስጥ ማለት ነው። እሺ እና እንግዲህ እነነባ ዛሬ በዚህ መልኩ መተዋል ድምቅ ያለ በዓል እያከበሩ ነው ያሉት በሀረር ግን ማለት ብቻ ምን ያኔ የተለየንትን አላሳያችሁንም። ሄደው የሚበላለ የሚጠጣለ ባህላዊ ምግቡ ምናምን እንዴት እንደሆነ ምናምን እሱን እሱን ነገር ብታሳዩን ጥሩ ነበረ ማለት ነው። ብቻ እንግዲህ እስኪ ቀጣይን ቪዲዮ ካለው እንጠብቃለን ማለት ነው። የተለየ ነገር ካለ ቀጣይ ቪዲዮ ላይ እንጠብቃለን። የዛሬው ግን ረዘም ያለ ቪዲዮ ስለሰራችሁ በቃ የባሉ ታዳሚው ሰው መንገዱ ምን ይመስላል ብዙ ብዙ ሰው ነበር ያለው ማለት ነው ለሊቱ በቃ ለሊቱ ሁሉ በጉዞ ነበር ያለው እና በጣም ደስ ይላል ዘና በሉ ላለሁኝ ውድ ቤተሰቦቼ ቀጣይ እንግዲህ በሌላ ቪዲዮ እንጠብቃችኋለን አብራችሁ ሁናችሁ ዘና በሉ ነው የምለው እኔ እንግዲህ አህሙ አንተ ዘና ብለህ ያለህን ችግር ቀርፈህ ወደ ስራ ትግት ብለህ እንደምትመለስ ተስፋ ረጋለሁ። በነገራችን ላይ ቤተ ቀዝቀዝ ብሏል ልያየሁት ነበረ እና የተወሰነ ቀዝቀዝ ብሏል። ላትጥፋ ተከታታይ አሪፍ አሪፍ ቪዲዮዎችን ለማቅረብ ሞክሮ አብራችሁ ማለት ነው። አንዴ የተጠፋን ቤታችን ቅዝቅዝ ነው የሚለው የሁላችንም ማለት ነው። ስለዚህ ላለመጥፋት ሞክሩ ነው የምለው ነባና። አህሙ በያላችሁበት ሰላማችሁ ብዝት ይበል ውድ ቤተሰቦቼ እንግዲህ ኳተርን እንደዚህ እያስጎበኘኋችሁኝ ስለናሁም ስለነነባም ያለውን እያወራኋችሁኝ ከኔም ጋር አብረን ቆይታ አድርገናለን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ፣ ውድ ቤተሰቦችን። እቺ እንግዲህ ኳታር ናት፣ ዶሃ ማለት ነው። ሰላም አለይኩም ወረህመቱላሂ ወረከቱ